አሰላሙ አሌይኩም ረህመቱላ ወበረካቶች ውድና የተከበራችሁ ድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱላ ሳላምን። ቻናላችን አዲስ የሆናችሁ ቻናልን ሰብስክራይብ አድርጉ፣ ላይክም እያደረጋችሁ ሼርም እያደረጋችሁ አበረታቱን። ዛሬ ደግሞ ለብዙዎቻችሁ ጥያቄ የሆነውን ሪል ስቴት ማለት ነው አፓርታማ ለመኖሪያም፣ ለንግድም፣ ለስራም የሚሆን ግማሽ ፐርሰንት ላይ የደረሰ ታዩት ይኸው፣ እኔ አሁን ላይ ፎቅ ላይ ነው የምገኘው። ከታች ይሄው ላችሁ ይሄንን ይመስላል። ካስፋልቱ ጋር ያለው ርቀት እንደምታዩት፣ እስከ ሶስተኛ ድረስ የስራ የሱቅ ማለት ነው። ከሶስተኛ እስከ ዘጠነኛ ድረስ የመኖሪያ እንሻላ፣ ግልጽ ይሆንላችኋል ብዬ ተስፋ አድርጋለሁ። እኔ አሁን ግረ ላይ ላይ ሁኛ ነው እየቀረጽኩላችሁ ያለሁት፣ እኛ ስራ ቦታ ላይ ማለት ነው። ይሄ ደግሞ የማሳያችሁ ይሄው ከታች ግራውንድ ነው እንዳለ ከታች አሉ ጨርሰው ተከራይተዋል። ወደ ሃያ ሁለት እንደዛ የሚሆኑ ሱቆች ማለት ነው። እንደምታወት እዚህ ጋር ያው አሁን ጧትም ስለሆነ ሰው አልገባም ብዙ እንደምታወት ነው። አልፎ አልፎ ተከፍቷል እንደምታወት፣ ግን ሁሉም ተከራይተዋል። ከታች አለው ማወቅ ያለባችሁ። ከላይ ደግሞ ስመጣ ይሄው እንደምታውት ልብስ ቤት የህፃናት ኮስሞ ቤት ሰውአነ ብሰውር እንደምታዩት ይሄው ጥላ ምናምን ህጻናቶች ልብስ፣ ፀጉር ቤት የወንዶች የሴቶች። ይሄ እንግዲህ እንደምታዩት ሁለተኛ ላይ ነው የሚገኘው። እንደምታዩት ሻይ ቤት አለባ አይነት ማለት ነው፣ ቁርስ ምናምን። ይሄ እንግዲህ ሁለተኛው ላይ ነው። አስረግጬ የምነግራችሁ ነገር ግን ግማሽ ፐርሰንት ደርሰዋል እየተሰራ ግማሽ ፐርሰንት ነው እንዳለ፣ ሱቆቹ እያለቁ ነው ማለት ይቻላል። አሁን እኔ የምገኘው ሁለተኛ ላይ ነው። ይሄ ማህበሩ የሚሸጠው ስድስት ሚሊዮን ብር ነው። ግን የቸገረው ሰው ውስጥ ለውስጥ ስለሚኖር ግዴታ ብዙ ትርፍ ሳይይዝ የሚሸጥ ሰው ስላለ በቁጥራችን መሰረት ታናግሩናላችሁ ማለት ነው። የሱቆቹ ስፋት እንደምታውቁ ይሄ አሁን ምሳሌ ይሄ ይሄ ማለት ነው። ቢያንስ አራት በአራት ይሆናል ብዬ ተስፋ አድርጋለሁ እገምታለው ማለት ነው። አሁን እች ምሳሌ ይሄው። ገና አንትን አላችን ይመስለኛል አልተከራየችም ተከራይችን መሰለኝ። እዚህ ጋ እንደምታዩት ጁስ ቤት ተከፍቷል። በዚህ አብሽሪ አብሽሪ አላስገባሽምና ከዚህ እንግዲህ አሁን የማሳያት ከዚህ ጥቂ ድረስ ወደዛ አምስት ሺህ ብር ነው ኪራዩ የሱቁ አሁን ላይ ያለው ማለት ነው እንደምታዩት ያው የጂ ደግሞ ልበሉት፣ እውነት ለመናገር በጣም ደስ የሚላችሁ ነገር ስፋቱ ጽዳቱ። ይኸውት እንግዲህ ኮሎ ነው የሚያክለው፣ በዚህ መልክ ነው ከመሬት የወጣው እና ይኸውላችሁ፣ ይሄ አሁን አሜን ፋስት ላይ አሜን ፋስት፣ እዚህ ጋር እንደምታወል አሁን አልገባችም። እነዚህ እነዚህ ብዙዎቹ አልተከራዩም። መከራየትም የምፈልጉ ኢትዮጵያ ውስጥ ያላችሁ ልጆች መከራያት ትችላላችሁ። አምስት አምስት ሺህ ብር እንደዚህ ለቁርስ ቤት ለጸጉር ቤት ምናምን ችግር የለውም ማለት ነው። ይሄው እንደምታዩት እንደዚህ ስፋቱ ቆንጆ ነው። ይሄው እዚህ ጋር እንደምታዩት ወይ እዚህ ጋር እያስገባች ነው ማለት ነው። ሀባይ እስቲ ቀረብ ብዬ ስፋቱን ላሳያችሁ። እዚህ ጋር ይሄ አራት በአራት ይሆናል። ይሄ ሻተር ምናምን ሁሉም ነገር ተገጥሞለታል። ይሄ አልተከራየም። ይሄ የምታዩት አሁን ያሳየኋችሁ ኪራው 5000 ብር ብቻ ይሄንን ይመስላል። እላችኋለሁ ውዶች። ይህ እንግዲህ የኔ የስራ ቦታዬ እዝ ነው እላችኋለሁ። መግዛት የምትፈልጉ ልጆች በቁጥራችን መሰረት ቁጥር ያለላችሁ አስቀምጥላችኋለሁ። መቼ ያልቃል ለምትሉ ኢንሻአላህ ያው እንግዲህ በተስፋ እኛ ሁን የተባልነው በሁለት አመት ከዚህ በኋላ ሁለት አመት ይወስዳል ነው የተባልነው። ግን ሁለት አመት ይወስዳል ሊበል እንጂ በሁለት አመት ውስጥ ያልቃል አላላችሁም። እኔ ሶስት አመት አራት አመትም ቢወስድ እውነት ለመናገር እየሰራችሁ፣ በእርግጥ ሱቁ ገና እጣው አልተከፋፈልንም። አሁን ለገና ነው ማለት ነው። ይህን የስራ ቦታ እዝም ነው ይኸው፣ እንደምታወት ይኸው ኑሩ የወጥ ቤት እቃዎች መሸጫ ብለን እዚህ ጋር እንደምታውቁት፣ እንግዲህ በባለቤት ስም ነው ንግድ ፍቃዱ የወጣው። እዚህ ጋር መታችሁ ማዘዝ ትችላላችሁ። ቁጥራችን፣ ስልካችን ክፍት ነው 24 ሰዓት፣ በኢሞ በዛ መሰረት ታገኙናላችሁ ማለት ነው። አሁን ይሄ ያሳየኋችሁ አንደኛውን ከታች አሳይቻችኋለሁ። ሁለተኛውን ጨረስኩ። አሁን እየወጣሁ ነው ማለት ነው በደረጁ ሶስተኛው ላይ ይሄም አሁን የማሳያችሁ የስራ ቦታ ነው። ይሄ ደግሞ እንደምታወት ይሄው፣ እዚህ ላይ እንደውም የመኖሪያ ይሰራል እየተባለ ነው። ይሄው ገና ነው። አሁን ደግሞ የውታች እንደዚህ ወረድ እየታሳያችሁ ሁለተኛው ነው ማለት ነው። አሁን እታች ይሄ የሚታያችሁ ሴቶቹ ያሉበት ምናምን ሁለተኛው ነው ይሄ። ይሄ እንግዲህ አሁን ሶስተኛ ነው። ክላሶቹ እንደምታዋቸው ተከፋፍለዋል። በርና ያው አንዳንድ ነገሮች ቀለም ምናምን ማለስለስ እንደዛ እንደዛ ነው የቀረው። ይሄ ይሄ ገና ነው እንደምታውቁት ማለት ነው ውዶች። ይሄው ያኔ እዛ ቅድም ሆኜ ስቀርጽበት የነበረው ቦታው እንዴት እንደሚያምር እውነት ለመናገር ይሄ እኔ ሌላ ቦታም ባላይም ግን ጥሩ ነው አሰራሩ። ለምን ጥሩ ሆነ መሰላችሁ? በደንብ ደሴ ላይ ሪል ስቴት አልታወቀም ነበር ይሄ ሲጀመር ከዛ አወጣጡ አሰራሩ በጣም አሪፍ ነው። ያው አሁን ላይ ግን እኔ እንትናለም እየተንጓተተ ነው። ለምንድነው የምንጓተተው? ብዙ የኢትዮጵያ ሰው ነው እዚህ ውስጥ ያለው የኢትዮጵያ ሰራቸው አገር ውስጥ ያለ ማለት ነው። ከዛ ክፍያው አይከፈልም ቶሎቶሎ በዛ ምክንያት እየተጓንተተ ይገኛል ማለት ነው ውዶችዬ። እና ውዶችዬ ይ እንግዲህ ይህን ይመስላል። ሶስተኛውንም አሳየኋችሁ? ተደውሎብኝ፣ የተቋረጠብኝ ከታች እንዳላሳያችሁ ውጭ ላይ ቁሜ እንትን ነው ምን አለ መሰላችሁ ፀሐይ ስለሆነ አይቀርጽም። ማታ ደግሞ እስኪ ኢንሻላህ፣ ሌላ ጊዜ ደግሞ ግልጽ ካልሆነላችሁ እቀርጽላችኋለሁኝ። እንግዲህ ይህንን ይመስላል እላችኋለሁኝ ሐባይብ። እንደነገርኳችሁ በድጋሚ ቁጥራችንን እዝህ እናስቀምጣለን። በቁጥራችን መሰረት ደውሉ አቅሙ ካላችሁ እራሱ አሁን ምሳሌ ሶስት ሚሊዮን ብር የከፈለ ሰው ሁለት ወር ሶስት ወር ራሱ እንትልል ይችላል፣ ሰርቶ መልሶ መክፈል ይችላል። በሁለት ወር ክፍያውን በሁለት ከፍሎ ማለት ነው። ያው ይቸገረው ሰው ስላለ እንደዚያ ብዬ ነው የምነግራችሁ። እንደምታወት ሞቅ ደመቅ ያለ ነው። ቁጥር እዚጋ አስቀምጥላችኋለሁ። በቁጥራችን መሰረት ደውሉላችኋለሁ። አባቢሽ አባይብ ቻናላችንንም ሰብስክራይብ አድርጉን። አይከፈልበትም። እንደምታውቅ ያልተከፈተ ነገር የለም። በቃ ሁሉም ተከፍቷል። ስለዚህ በቃ አሪፍ ነው። እየሩስ አልተቆለፈኝም ማሪ። እኔ ስከፍትም በግድ ነው የምከፍተው እና ይሄንን ይመስላል። ጅልባብ በምታሰፉ ካላችሁ፣ የትምህርት ቤት የተማሪዎች ልብስ ምናምን በቃ ይሄን ይሄንን ማለት ነው፣ ሊመጡ ነው አዎ አሁን ኑሮ ደውሎልኝ ነበር። ፈርመናል። ምን መጣ ነው አለኝ።